ምንም አናበጣም፣ ርቃው ሄደዋል። እኔ እግዚአብሔር ምስክሬን ነው። ስዝም የሳስበ ስልጣን ይናፍቃል። ፍቃድ እኔ እውነቱን ልገር እህል አሁን እናንተ አንድ የተናገርኩሽን ይዘሽ ሶስት ወር ብላለች። እኔ ጂጂ እንደሆነ ሌላ ጨምርልሻለሁ፣ ሌላ ጨምርልሻለሁ፣ ሌላ ጨምርልሻለሁ። አሁን የወንዶቹን ቆሎ ደግሞ ሰሞኑን ሁለት ቀን ታወራላችሁ። ያ ትሰበሰባላችሁ። ትሰበሰ ካልሆነ ትገረዛላችሁ። አሞሬ ገልቶማ ትገረዣለሽ። ቴንኪዮ ትገረዣለሽ። እየመጣሽ ብቻ አለባበስ ምን አባህ ይሄ እኔ ስራ ነው። አፍን ዘግተህ ቁጭ በል አዳሜ። ኦኬ እኔ የሴቶቹን እኔ ይዣለው። ችሎታው ካለ ምንድን ነው የወንዶቹን ልብስ የማትናገሩት? ምድር አንዱማ ፓኪስታን ሆኖ ነው ያየሁት፣ አፍጋኒስታን ቦምብ የሚያፈነዳ ነው የሚመስለው። የኦሮሞ ልብስ ለብሶ የኦሮሞ ነው ብሎ የለበሰውን ሰውዬ አይታችሁታል? የአላህ ያ ረቢ፣ አንድ የኦሮሞ ልብስ ልብስ ነው ብሎ ለብሶ እዚህ ፊት ለፊት ላይታችሁታል? አንደኛውን ሰውዬ የቀሩ ማፈንዳት ብቻ ነው ሲያይ፣ ቁጥጥር ውስጥ አልዋለም እንጂ እንዲህ ብሎ። አሁን እሱ ልብስ የአፍጋኒስታን ነው የፓኪስታን ነው ወይስ የኦሮሞ ልብስ ነው ጋይስ? ወዴት ወዴት፣ ጠጋል፣ ወዴት ነው ወዴት ነው? እናያዶናይን አይደለም፣ እናንተ ስም አትጥሩ አትጥሩ አትጥሩ አትጥሩ። አይደለም፣ ከዚህ ከሶሻል ሚዲያ ላይ እዛው ከባህሉ ላይ የነበሩትን ነው የምናገረው። ያ የኦሮሞን ካልቸር ጠብቀህ ካለበስክ ያ እንደናዩ አሳምረው ካልመጣ እንቀጠቅጠሀለን፣ እንቀጠቅጠሀለን፣ ትቀጠቅጣለን። ተስተካከል፣ ተመለስ። ስንት መከራ ያየንበት ነው እናቴ። ያ ዶና እያምራል። ያዶና እኮ የሸዋና ወለቅ ኳን ይለብስ እያምራል። ግን አንናገርም፣ አንናገርም፣ ይቅርታ አንናገርም። ምክንያቱም እኛ ሴቶች ላይ እየሰራ ነው። አያገባንም ወንዶቹ ላይ፣ ሴቶች ላይ እየሰራ ነው። አፍጋኒስታን ሆኖ እኮ መጡብን አፍጋኒስታን። በቃ ልክ በቃ ወይ ፓስፖርት እና ትኬት ይዟል እጁ ላይ ሄይ፣ ወዴት ወዴት ነው አሁን? ቡና ይላፍላና የእኔንስ ልብስ ምን ልትሉ ትችላላችሁ? ይሄ ልብስ እኔም ራሴ አሁን የኦሮሞ የኦሮሞ ነው የኦሮሞ አይደለም እያልኩ ነው። ያ ሳምሪ ገዝታ የመጣችው ነው። እስቲ እናያለን። እኔ የግል ዲዛይን የለኝም የለኝም የለኝም። ሽሮ ሜዳ የእኔ ዲዛይነሮች ሽሮ ሜዳዎች ናቸው። ከሽሮ ሜዳ እንዲ ተዘርግቶ ከሚሸጥበት እንዲ እንዲ ብዬን የገዛውት። አዎ እዞርባቸዋለሁ እዞርባቸዋለሁ። እኔ ጆንያም ለብሼ ችግር የለውም ጋይስ። እኔ የሴቶቹን ይዣለሁ የሴቶቹን እየሰራሁ ነው። የወንዶቹን ስሩ እናንተ እንዲቆለጣችሁ እንዲህ የምታርገበግቡት የወንዶቹን ስሩ። እንከፋፈል ስራ ዝም ብለህ እኔ ኮፒራይት አልወድም። እኔ ጀመርኩ ስራ እኔ እግሬ ከዚህ ሳይወጣ ማየታችሁን ይዛችሁ ማውራት ጀመራችሁ። ምን አባህ እኔ ጀመርኩትን ስራ ከኔ ኮፒ አድርገህ ድጋሚ ፍጠር። ማየ ፍጠር፣ የሆነ ነገር ፍጠር። እኔ አሁን ስለ ልብስ ስለ ዲዛይነር ካወራ ስለ ስለ ኮንሰርቱ ደግሞ አውራ። የትኛው ኮንሰርቱ ቆንጆ እንደነበረ የትኛው ሬቻ ቆንጆ እንደነበረ። እኔ ከወንዶች ምረጥ ካላችሁኝ ደሞ እኔ ወንዶቻችን ምንም አላማራችሁም፣ አላማራችሁም። ቦርጫችሁ ፍለፊት እየቀደም አስቸግሮኛል ቦርጫችሁ። ያ መሬት ላይ ያሉት ወንዶች ግን እሬቻ ላይ ያከብሩት የመጡትን እንደው ምላሴ ነው በቀላጬ ነው ዝርክርክርክ ሲል የነበረው የሀያ ዓመቴን ያስታወሰኝ። ምን አለበት ተመልሼ ሀያ ዓመት በሆንኩኝ። ለካ እንደዚህ እንደዚህ ቆንጆ ልጆች አሉኝ ነው ያልኩትኝ። ያ መቼስ ወጣት ወጣት ነው የምትወዱት አላላችሁኝም አሁን ታኛለሽ እኔ ብቻ ምና ምስራቅ አለች አይደለም እንደ ልጅ ልጇን ያገባችው እኔም አሁን እግሬ ግባ እንጂ ታያል ጨርሳቸዋለሁ ቄሮች አዛሽ የኦሮሞ ቆንጆ በሙሉ ምን አባሽ አሁን እኔ ወንዶቹ ግማሹ በርጩ ይቀድማል እዚህ ሶሻል ሚዲያ ላይ ያለው ግማሹ ፓኪስታንና አፍጋኒስታን እዩ ምጠብናል እንዲያውም እየሸሸን ነው ያለ ነው እኔ ከሁሉም ያማረኝ እውነቱን ልንገራችሁ የሶሻል ሚዲያ ሰው አደለም ለብሱ ያማረኝ ማለት ነው ሽመልስ አቢሳ አለቅ ዘንድሮ የኦሮሞ ልብስ ለበሰ ሽመልስ አብዲሳ ለበሰ። የኦሮሞ መከላከያ የተመሰረተን የመሰለኝ። እንግዲህ ራሴ የኦሮሞ የመከላከያ ሰራዊት ዋና ጄኔራል ሽመልስ አብዲሳን ነው የሚመስለው። እዚህ ጋር ያለው ነገር እዚህ ጋር ያለው ነገር ግርማ ሞገሱ ሁእንዴት እንደሚያምር እንዴት ከታሰር ነው የምንታስ። ተናገራችሁ ብሎ መቼ ሳይከፋችሁ ይከፋችሁ አለ አንደኛው ባለስልጣን ይከፋል። ከአንደኛው ባለስልጣን እስቲ ንገሩ መጨረሻ ነገሩ። ልገባ ስለሆነ ልገባ ነው አልገባም ይህንን ተናገር ብለ አይሉ እኛ ኦፕን ዩር ማይንድ የሚባለውን ነገር ፍሪደም አለ አይደል? እንዲ ችግር አለ፣ እንዲ እንናገር፣ እንዲ ይቅር። ጀዌማ ከሆስፒታል የወጣው የሚመስለው ግን እንደዚህ የኦሮሞን ጋቢ እንደዚህ ለብሱ ነፋስ ወደዚህ ወደዛ እያደረገው እዘኑልኝ ነው። ጀውዬ እዘኑልኝ ነው። እኔም ማልገባው አንተም ማልገባ ምላሳችንን ብንሰበስብ እኮ እንገባ ነበር። እንገባ እስቲ ምላሳችንን ሰብስብ፣ እንሞክረው እንሞክረው። ግድ የለን ግድ የለን። ሄዱ እኮ ሄዱ እኮ፣ አንይዛቸውም እኮ ከዚህ በኋላ። ሄዱ በረሩ። የሰማይ እና የምድር ርቀት ነው ያለ። እነዚህን ሰዎች ለሚያስ ድሮ ነበር የነገርኩህ። ገና ሀገራችን ሲገባ ቱታዘንት አትግባ፣ እንግባ፣ አትግባ፣ እንግባ፣ አትግባ፣ ግባ፣ አትግባ። ተውን ቀጥልበት። የሆነ በቃ ብር ዝም መብሎ ከባንክ አይወጣም፣ ግማሽ ይቀመጣል። አሁን ብራችንን አውጥተን ምላሳችንን በልጉለን አውጥተን አሁን እኛና እነሱ ሰማይ ታውቃለህ፣ ወደ ሰማይ የሚደርስ ምንም አይነት ሚሳይል እንኳን የለም እዚህ ሰውዬው ላይ ለመድረስ። እንዲሁ ብቻ የሆላንድ ወንዝ እኔንም እዚህ ኪችን ዩስ ከኪችን ኪችን ከኪችን ኪችን በምላሴ በምላሴ በምላሴ አንተ ደግሞ በምላስህ ቢቀርብንስ? እስቲ እርስዎ ምን ይሞክሩት፣ እንደ ኢትዮጵያ ሕዝብ እንሞክረው። ሕዝቡ ደስ ካለው ይጣልበት፣ ለምን አይቀቀልበት? ምን አገባልኛ ተመችቶናል ካለ እንዲሁ በቃ ሬቻን ቢሆን ንፋስ ያወዛውዘ እናንተ ጠቅ የቀረመ ሁሉም እኮ ገብቷል አሉ ስሰማ፣ ያ ለኦነግ ብለው በሙሉ ብራችንን ሲሰበስቡ የነበሩት በሙሉ ዛሬ አዳማ ላይ ከአብይ አህመድና ከሽመልስ ጋር ቁጭ ብለው አሁን ደግሞ ለብልጽግና እያሉ ነው አሉ። ያ ብራችንን የሰበሰቡት ትኬት የቆረጥንበት ለመሳሪያ በሙሉ ያዋጣንበት ትዝ አለ። እነዚያ ሰብሳቢዎች በሙሉ አሁን ብልጽግና ናቸው አሉ። እኔ እናንተ ምን ምን አገባንና ምን አገባል? ምን ቆረጥ አርጎት ነው ምን አገባል? ሌላ ትኬት እንቁረጥ ወይ እና ጭበርበር ወይ ይዛል ተጠቀምን ወይ ይዛል ተጠቀም ወይ ኢሬቻችንን አላከበርንም። አንተስ ሻድቅ ቆንጆ ዶክተር ጠልፈው ወጣ። እኔ ብቻዬን የምቃጠለው ወይ ትግሌ ውጤት ወይ ቄሩን አላገኘሁም ወይ መሬት አላገኘሁም ነው ወይ ገንዘብ ያለው እኮ ወይ ስልጣን አልተሰጠኝ። እስቲ ሀገርሽ ትገቢያለሽ እየተዋልኩ ነው ይቅርብን እስቲ፣ ወንድሜ ተመለስ እስቲ እስቲ ዝም እንበል። ለምሳሌ ለምሳሌ እና ልጥራና ደግሞ በዚህ በኩል ደግሞ አንድ ጥየት ልመታ። በዚህ በኩል አንጣራም፣ በድፍኑ ነው የምንናገረው። በድፍኑ በድፍኑ ነው የምናመው። እንደምን እንጣራ። በድፍኑ እንናገራለን ሳይ አይተናል፣ ሰምተናል፣ ሰምተናል፣ አይተናል። በቪዲዮ አይተናል፣ ሰምተናል። ለኦነግ ብላችሁ ትኬት ስትቆርጡልኝ የነበር በሙሉ በቀደም አዳማ ላይ ከሽምልስ አዲስ ሲሰጣ ነበር። እኔ ምን አገባኝና ነው ታዲያ እኔና እኔና ጀዋርዬ ምን አግብቶን ነው ንፋስ ሆላንድ ላይ የሚያወዛወዘን? ብቻችንን እንደ ሰይጣን ሬቻ የምናከብረው? እንገባለን እንገባለን። ፀባያችንን አሳምረን እንገባለን እንገባለን። በቃ ባንገባስ ምንም አናመጣም። ምንም አናመጣም። እንደ ሚሳይል አንወነጨፍ። ሰው ነ ምንም አናመጣ። ርቀው ሄደዋል። እኔ እግዚአብሔር ምስክሬ ነው። ስዝም የሳስበ ስልጣን ይናፍቃል። እኔ እውነቱን ልገር እህቴ፣ እህት ትናገራለች እንጂ ከአንተ ጎን ነው ቆመ። ታውቃለህ፣ ታውቃለህ። አይ ላቪዩ ሀማች፣ አይ ላቪዩ ነው ሀማች፣ አይ ላኪ ማይ ብሮ። ግን ይቅርብን፣ ይቅርብ። ሰላማችን ይሻለናል። ሰላማችን ከምድር አልፎ ሰማይ ላይ ናቸው። አይተሃል አይደለ? ሀፒ እሬቻ ብለው ሰማይ ላይ ጻፉ። እኛ እኮ ምድር ላይ ራሱ እኮ የቤታችንን መብራት እናበራለን እናጠፋለን። የቤታችንን መብራት እናጠፋለን እናበራለን። ጨርሰን መድኃኒዓለም እንግዲህ እድሜና ጤና ይስጥን። ምን እንላለን? እያየናቸው ጎበረው፣ እንደ ቀልድ እኮ ስድስት ዓመት ሆነ። ጀዌ አንተ እንኳን ሁለት ዓመት ሶስት ዓመት እኔ እኮ እንደ ቀልድ ስድስት ዓመት ሆነ። አንተን አምኜ ስድስት ዓመት ሆነ። አንተን አምኜ አንተ እናንተን መሰለችን አምኜ እኔ ሆን አላኮርፍ ምን አገባኝ ዋይ ዩ አር ሃፒ ቱደይ ዋይ አም ሃፒ ማይ ማዘር እንጀራ ሲር ዛትስ ዋይ የእናቴን እንጀራ ላረግ ነው ጩኮ ላረግ ነው ልበላ ነው አም ሃፒ ለዛ ነው እንደዛ ነው ኮፊ ንገሩት እንጂ አሳዘነኝ ትላንት እሱስ እናቴ አንድ ዶክተር ሚስት ይዞ ወጥቶ እቅፍ አርጋው ትተኛለች እሱ ያተረፈው ነገር ቢኖር ሚስት አገኘ፣ ኢትዮጵያ ገብቶ ለዚያውም ዶክተር። እኔ ጂጂ ሚስት የለኝ፣ ድስት የለኝ፣ ባል የለኝ፣ ምንም የለኝ፣ መሬት የለኝ፣ ስልጣን የለኝ። ወይ ከሆነ ጋር አይደለም ወይ ከብልጽግና ሉ የብቻዬን ፓርቲ ሰብስቤ መስርቼ እዚህ ጋራ ፍጥጥ ፍጥጥ ፍጥጥ ፍጥ፣ እልህ ከራሴ ጋራ እልህ እገባለዋል።

የሆነ ቦታ ለመውጣት መሰላል ካገኘ እወጣለሁ። ግን እዛ ላይ የሚያወጣ መሰላል ከሌለ እታች ሆኜ ቴክ ዩ፣ እናመሰግናለን፣ ዌልካም፣ ጉድላክ እያልኩኝ ይሄዳለሁ። የሚሰማ ካለ ይስማ፣ ጆሮ ያለው ይስማ። ነጋቲ ቡላ፣ ነጋቲ ቡላ። የዋንትያ የዋንትያንክን፣ ይቅርታ ማወዳደሬ፣ ማወዳደሬ ይቅርታ።

እጅ የመቻችው ነገር ውስጥ አንገባ። እናንተ ላይ ጠላት ከመጣ ብቻ ጥሩ እንጂ እናንተ እኛ በኋላ መጣለሁ ባይ ቻው።